አሁን ወቅቱ ቅዝቃዜ ስለሆነ የጎሮሮ ህመም፣ ጉንፋን፣ ሳል እንዲሁም የእጅና የእግር መቆጠም ብዙዎቻችን ይሰማናል። ነገር ግን በቤታችን ውስጥ በየቀኑ የምንመገበው ምግብ ውስጥ የሚገኝ አንድ ድንቅ የሆነ ምግብ ነው ይዤላችሁ የመጣሁት። በየቀኑ ለሰላሳ ቀን አንዳንድ ፍሬ ብናኝ ወይም ደግሞ ፈይተን ብንውዝ በሰውነታችን ላይ ድንቅ ነገር ይፈጠራል። ይህም ነጭ ሽንኩርት ነው። ነጭ ሽንኩርት በቀን አንዳንድ ፍሬ በየቀኑ ለሰላሳ ቀን ሳናቋርጥ በተመሳሳይ ሰዓት ብንመገብ ለጤናችን እጅግ በጣም ትልቅ አስተዋጽኦ አለው። ነጭ ሽንኩርት በቫይታሚኖች እና በማዕድናት የተሞላ ሲሆን ቫይታሚን ቢ ሲክስ፣ ቫይታሚን ሲ፣ ሴሊኒየም እና ማንጋኔዝን ይጨምራል። ነገር ግን በውስጡ የሚገኘው ድንቁ ንጥረ ነገር አሊሲን ነው። ነጭ ሽንኩርት ሲከተፍ ወይም ሲፈጭ አሊሲን የተባለው ንጥረ ነገር የሚያመነጭ ኬሚካላዊ ምላሽ ይፈጠራል። ነጭ ሽንኩርቱን በቀን አንድ ፍሬ ለሰላሳ ቀን መውሰድ፣ በመጀመሪያ ሳምንት የበሽታ የመከላከል ስርዓታችሁ ሲጠናከር ልታስተውሉ ትችላላችሁ። ለነጭ ሽንኩርት ጸረ ባክቴሪያና ጸረ ቫይረስ ባህሪያቱ ምስጋና ይግባውና ልክ እንደ ተፈጥሯዊ አንቲባዮቲክ። በአስራ ሁለተኛው ቀን ነጭ ሽንኩርት በልቦ ላይ መስራት ይጀምራል። የኮሌስትሮል መጠንንና የደም ግፊትን መቀነስ ይጀምራል። በዚህም የልብ በሽታ ተጋላጭነትን ይቀንሳል። በሶስተኛ ሳምንት የነጭ ሽንኩርት የሰውነትን የማጽዳት ወይም ዲቶክሲፋይንግ ውጤቶች ይጀምራሉ። የሰውነት ክፍሎችን ከከባድ ብረቶች መመረስ ለመከላከል ይረዳል። ይህም በደም ውስጥ ያለውን የእርሳስና የሌሎች ከባድ ብረቶች መጠን በእጅጉ ይቀንሳል እና በሰላሳኛው ቀን ላይ አጠቃላይ የኃይል መጠኖና የደህንነት ስሜቶ መጨመሩን ሊሰማዎት ይችላል። የምግብ መፈጨት ስርዓታችሁ ይስተካከላል። ለከባድ በሽታዎች የመጋለጥ እድላችሁ ይቀንሳል። እንዲሁም ቆዳችሁ ላይ ያለው እብጠት መቀነሱን የሚያሳዩ ምልክቶች ሊያዩ ይችላሉ። ስለዚህ በየቤታችን ውስጥ የምናገኘው ሁሌም በየቀኑ ከምግባችን ጋር ምንቀላቀለውን በቀን አንድ ፍሬ ነጭ ሽንኩርትን እየወሰድን እነዚህን ሁሉ ጥቅሞች እንጋራ፣ ጤናችንን እንጠብቅ። አዳነች ሙሉ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። አመሰግናለሁ።